ናታንና ዳጣ ክላስ ሆነው አብዩ ከእናቷ ጋር ደረሱባቸው። ከዚያም በኋላ ዳጣ ተናዳ ብታስረዳትም ምንም አይደለም። ናታም ደግሞ እኔ ግቢ ብያ ነው ከክላስ የገባችው እሷ ምንም አታውቅም ብሎ ቢከራከርም እናቷ ግን ልትተዋት አልቻለችም። የአብዩ እናትና አብዩ ተመካከሉ የመጡት ናታ ደግሞ ዳታን እንደሚያፈቅራት ሊገልጽላት እየሞከረ እያለ መጦባቸው። ዳታ ስለ ፍቅር ምንም ነገር አታውቅም። ናታን ግን ሳያስበው ፍቅር ሳይዘው አይቀርም። አሰላሙ አሌይኩም ወረህመቱላ ወበረካቱ። ውድና እየተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ገብቱ ሰላም አልሐምዱላ ረቢል አለሚን። በያላችሁበት ሰላማችሁ ብዝት ይባል። ቻ አዲስ ጋር ሰብስክራይብ ያርጋችሁ ቤተሰብ ሆኖ ከዴት፣ ዳታ እያደር ጥሩ ትሆናለች እየተባለ አብዩ እህቷ ግን እየከፋች ነው የመጣችው። ጭራሽ መጠራጠሯን አሁንም አላቆመችም። ባለፈው እንግዲህ አንደኛ መጽሐፍ፣ ናታን አስገድደቻት ከቤት እንድትወጣ፣ ሁለተኛ ደግሞ የእናቷን ጌጣጌጦች እራሷ አሸሽጋ ዳጣን አስበላ እንድታስወጣ ሙከራ አደረገች። ያም አልተሳካላት። አሁን ላይ ዳጣና ናታን የአብዩን ሴራ እየተከታተሉ ማክሸፉን እንግዲህ ይዘዋል። እነሱም አብዩም ግን አልተወችም። ምክንያቱም ናታን እንደወሰደችባትና እንዳሸነፈቻት አርጋ ራሷን አሳምናለ ማለት ነው። ዲያጣ እንግዲህ ምንም የምታውቀው ጉዳይ እዚ ጋር የላትም። ሰው ብቻ እርቧትና ቤተሰብ ናፍቋት የቤተሰብ ፍላጎት ስላላ ብቻ እንጂ ሌላ ነገር አታውቅም። እዚ ጋ ግን የተፈጠረ ዲያጣ መታቀው ናታን ግን ከዲያጣ ጋር ከዲያጣ ጋር ትልቅ ችግር ተፈጥሯል። እሱም ምንድነው ናታን እንግዲህ ዳጣን ሳይወዳት አይቀርም። እንዲሁም ከክላሱ ተገባች በኋላና ና ስለ አሳለፈችው ሰ ጓደኞቿ ምናምን እያወራት ነበር። ከዚያም በኋላ ግን የፍቅር ፍቅሩ እንደፈቀራት ሊገልጽላት እያለ በፍርሃት ላይ እያለ ናታን እንግዲህ ሳይገልጽላት አብዩ ከእናቷ ጋር ሄዳ መጀመሪያ ዳታ ከናታን ክላስ ናት ብላ ስትላት አላመነችም ነበር። ነገር ግን ናታን ደግሞ ዳታ ስመጣ ያስተናግዳታል ግቢ ላት ተከራሱ ማለት ነው። ያው እሱ ስለወደዳት እሷን እንግዲህ፣ እሷ ግን ምንም ነገር የምታውቀው ነገር ሌላትም። ዳታ ዝጋ፣ ሁሉም ጋር ትግባባለች ትጫወታለች፣ ምክንያቱም ቤተሰብ የናፈቃት ልጅ ነው ማለት ነው። እዚሁ መሀል ግን ለአብይ እሱ ምንም አይነት ፍቅር የለውም። ለዲያታ ግን እንደ ወዴታት የምታይ ነገር ነው። እዛ ላይ ፍቅሩን ሳይገልጽላት ሳይገልጽላት አብዩ ከእናቱ ዋጋ እንግዲህ ተደብቀው ነበር የደመጧቸው ያሉት በሩን ከፍተው ሲገቡባቸው በጣም ድነገጡ። ከዚያም በኋላ እናታ እንግዲህ ዲያታን እንዳትያዙ ወይም ደሞ ላ ነገር እንዳይሉ እኔ ነኝ ያስገባኋት እኔ ስተተኛው ብሎ የተሸፋ ለሸፋፍን ሞከረ። እሷም ደግሞ የመወደክን ያክል እንዳልጠላክ እንዴት ነው አብዩ ማታስገባትን ዳጣን የምታስገባው ክላስ ብላ አለችው። ከዚያም አልፎ እንግዲህ አብዩ ልጇን ጥሩ ልጅ ናት እሷ እያለች እያሞገሰች እንዲወዳት እያደረገች ዳጣም ጥሩ ልጅ ናት ሲላት፣ ዳጣ ደግሞ እንግዲህ መጥፎ እንደሆነች እና አደጋ ላይ አይደለችም እያለች መጥፎ መጥፎ እያወራችሁ ነበር ማለት ነው። ነገር ግን እሱ ደግሞ ሁሉን ነገር ስለሚያቅ ይሄንን ብትለውም ዳታን በጥሩ ሁኔታ ከማየት አይመለስም። ሲጀመርም ወዷታል ማለት ነው። ዳታ እንግዲህ ሰላም እናቷ ሳትሆን አትቀርም። በስስት ነው የምታያት። እንዲሁም ታሪክሽን አውሪኝ እያለቻት አንድ ቀን አወራሻለሁ ግን አያልቅም። በትንሹ በጣም ህይወቴ ከባድ ነው እያለቻት ነበር። እንግዲህ ሰላም እናቷናት ማለት ነው። እንዲሁም ደግሞ አብዩ ትልቅ ችግር አሁን ላይ አምጥታለች። በቅድም አባዬ እኔ ነው ወደኝ ሙሐመድ ትወደኝ፣ ናታንም ቀማች እያለች እንግዲህ ከእናቷ ጋር መኩራን እያለች ነበር። እናቷም ደግሞ አትሸነፊ፣ ችግር የለውም እሷ ምንም ማታቀም ብትላትም በብዙ እንግዲህ ሴራ ከሸፈባት ማለት ነው ዳጣ እንደማስወጣት ከቤት ያልጣራችሁ ጉድ የለም። አሁን ላይ ደግሞ ለእናቷ በጣም ትልቅ ነገር ነው የነገረችት በቀደም ከሌላ ወዱ አምጥቷት እንደሆነ ተጠራጠሪ ይናት እያለች እናቷር፣ ያለውን ነገር ሁለተኛ እንዲያስተዋሪ አባቶች ቢሰማ ይገልሻለ ሁለተኛ አባትሽን ከአንቺ በፊት ነውን የማቀው አምነዋለሁ ነበር ያለቻት፣ ማን ናይቱ እና አሁንም ደግሞ ይህን ነገር ደገመችዋ ብዩ ማለት ነው ዳታን አንዱ ብዬ እያለች፣ ከዚያም በኋላ የአባቴ ጋር ይመሳሰላሉ ልጅህ ሳትሆን አትቀርም ብላ እናቷን በጣም አስቀይማታለች፣ ማለት ነው እንግዲህ። እኔ ጸጉሯን ወስጄ አስመረምራታለሁ ብላ ተተኛችበት፣ ጸጉሯን ለመቁረጥ ሙከራ እያደረገች ነው ማለት ነው። እዚ ጋ ዳጣ እና አባቷ ደግሞ የሚያወሩት እንዲያባትና እንዴ ልጅ ውጭ ላይ ነው ማለት ነው። ቤት ውስጥ ያው ግን የጓደኛ ልጅ ብሎ ነው ያስተዋወቃት። እንደ ማንኛውም ሰው ነው የሚታዋወቁት ቤት ውስጥ ውጭ ላይ ግን ፈራ ሆነው ያወራሉ። እናቴን መቼ ነው ታገናኝ እያለችው ትለዋለች እሷ። እንዲሁም ደግሞ ምርመራ ቶሎ እናድርግ አባት ስባትቶን እያለች ስትለው፣ እኔ ኮ ይነግረኛል ውስጤ፣ ደሜ ነሽ፣ ልጄ ነሽ። ምርመራ ብቻ አይደለም ማንም ማወቅ የለበትም እኔ አውቃለሁ ከምርመራው በላይ ራሴን እያለ ሲላት፣ በጣም ደስ አላት ማለት ነው ቢሆንም ምርመራ አድርግሌ ቶሎ ቢሆንም ምርመራ አድርግሌ ቶሎ እያለችው ነበር ማለት ነው። ባቷ በጣም ዶሮ ዴያታ በሆነት ማነው እንግዲህ አብዩ በጣም ችግር አምታለች ናታን የተወሰደ ይገኛለች እያለኝ ናታም እንግዲህ ማነው ናታም ደግሞ እንትናን ሳያፈቅራት አይቀርም ማለት ነው። ቀጣይ እንግዲህ አብዩ የምትወስነው ነገር እናያለን። እናታም እንግዲህ ታዲያ ታ ፍቅር ሳይዙ አይቀርም ማለት ነው።